አረ የዛሬውማ ልዩ ነው። ቤተሰቦች በጣም ልዩ ልዩ ልዩ ልዩ ነው። በጣም ሰላም። እንዴት ናችሁ የኔ ውድ ቤተሰቦች? እንዴት ናችሁ ልኝ እኔን የምትከታተሉ እኔን የምታዩ ምን ብያችሁ ነበረ? በቀደም የሀይሚ ሰርፕራይዝ ምንድነው ብያችሁ ነበረ? አልናገርም። አሁን አልናገርም። ራሳችሁ በአይናችሁ ስለምታዩት ማለት ነው። እና በጣም በየቲክቶኩ ብዙ ነገር ሲወራ ብዙ ነገር ሲባል ነበረ ያው የሀይሚ ቻናል በተለይ የሀይሚ ቻናል ሙሉ ዩቱቡን ሙሉ ቲክቶክን ሲያነጋግር ነው የዋለው፣ እውነት ለመናገር እና ማለትም ያው የሀይሚ ጨረቃ ፋሚሊዎች ማለት ነው። በጣም ብዙ ነገር እያሉ ነበረ። እኛ ባልጠበቅነው መንገድ መልኩ ሀይሚና ብሩክ እንደዚህ ፋፈሽ ብለው ብቅ ብለዋል። እውነት ለመናገር በጣም የሀይሚ እየቆመት እንደ ዛሬ ተመችቶኝ ያቅም ወይኔ ኔ ትላለች ይኔ ሾጤ ሸጥ፣ በቃ እንዴት ነው ልጠፍ? ወይኔ ስታምሩ! ዛሬውማ በጣም ለየት ያለ ነው። እግዚአብሔርን በጣም ነው የሚያምሩት። እንኳንም መጣችሁልን ደስ ብሎናል። የኔ ውዶች የኔ ማሮች፣ በጣም ነው የምታምሩት። ለሀይምዬ ልዩ ሰርፕራይዝ ነው ዛሬ፣ ለየት ያለ ሰርፕራይዝ ነው የእውነት። ሰዓቱ እስከሚደርስ የሚያደርሰኝ አይመስለኝም። በጣም በጣም በጣም በጣም በጣም የሚገርም የሚገርም የሚገርም ፖስት የተደረገው ዛሬ የሚገርም ፎቶ ነው። ቪዲዮ እስከሚለቀቅ ድረስ በስመ አብ በጉጉት ነው የምጠብቀው፣ በጉጉት ወይኔ፣ የዛሬውማ ልዩ ነው። በስመ አብ እና ውዶቼ፣ ማሮቼ እኔ እንጃ ዛሬ ቀኑ ራሱ እንዴት እንደረዘመ በእርግ ከመሸ ነው እነሱም የሚለቀቁት።